ከአድማስ ባሻገር ከአድማስ ባሻገር። Today, we're embarking on an epic journey through time to explore the fascinating history of natural gas. This invisible, odorless substance has shaped our world in more ways than you might imagine. በዓለም ላይ ካለው ጠቅላላ የኃይል ፍላጎት ውስጥ ከ20 በመቶ በላይ የሚሆነው የሚሸፈነው በተፈጥሮ ጋዝ ነው። ይህን ወሳኝ የሆነ የኃይል ምንጭ ኢትዮጵያ በሶማሌ ክልል በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር አስመርቃለች በተመሳሳይ በዓመት 13 ቢሊዮን ሊትር የማምረት አቅም የሚኖረውን ሁለተኛውን ዙር ፕሮጀክትም አስጀምራለች። በኢትዮጵያ የነዳጅ ፍለጋ ሥራ የተጀመረው በ1950ዎቹ በምስራቅና ደቡብ ምስራቅ ኢትዮጵያ ኦጋዴን አካባቢ እንደሆነ መረጃዎች ያመለክታሉ። ዘርፉ ከፍተኛ የሆነ መዋለ ንዋይ የላቀ ቴክኖሎጂና ዕውቀት የሚጠይቅ ነው። ይህ የማይታይና ሽታ የሌለው ንጥረ ነገር ዓለማችንን ከምንገምተው በላይ በብዙ መንገዶች ቀርጿታል ። ከጥንታዊ ሥርዓቶች ኃይል ከመሆን አንስቶ ዘመናዊ ከተሞችን እስከማሞቅ ድረስ የተፈጥሮ ጋዝ በሺዎች ለሚቆጠሩ ዓመታት የሰው ልጅ እድገት ማዕከል ሆኖ ቆይቷል። የተፈጥሮ ጋዝ የመገኘቱን ብስራት ምክንያት አድርገን በዛሬው የአድማስ ባሻገር ዝግጅታችን የተፈጥሮ ጋዝ የሚገኘው ከየት ነው? ጥቅም ላይ ከመዋሉ በፊት ምን መደረግ አለበት? እና ለሌሎች ጥያቄዎች ምላሽ እንፈልጋለን። የተፈጥሮ ጋዝ ሚናን በትክክል ለመረዳት የሰው ልጅ ታሪክ እጅግ ቀደም ብሎ ወደ ነበረው ጊዜ መጓዝ አለብን። የተፈጥሮ ጋዝ ታሪክ የሚጀምረው ከሚሊዮኖች ዓመታት በፊት በጥንታዊ ውቅያኖሶች ውስጥ በሚኖሩ ጥቃቅን ሕይወት ያላቸው ፍጥረታት ነው። እነዚህ እንደ ፕላንክተን አልጌና ባክቴሪያ ያሉ ጥቃቅን የባህር ውስጥ ፍጥረታት ሲሞቱ፣ ወደ ውቅያኖሱ ወለል በመስመጥ ከአሸዋና ከደለል ጋር ተቀላቀሉ። በዘመናት ሂደት ውስጥ እነዚህ ኦርጋኒክ ንጥረ ነገሮች የበለጸጉ የደለል ንጣፎች ተደራረቡም። የምድር ከፍተኛ ግፊትና ሙቀትም ቀስ በቀስ ለውጥ ማምጣት ጀመሩም። ይሄ የጂኦሎጂ ሂደት ኦርጋኒክ ቁሶችን በመበስበስ ወደ ሃይድሮካርቦኖች ለወጣቸው። ከነዚህ ሃይድሮካርቦኖች መካከል በጣም ቀለል ያለውና በዋናነት ሚቴንን ያካተተው ክፍል የተፈጥሮ ጋዝን ፈጠረ። ይህ ጋዝ ከአካባቢው ዓለቶች ጥግግቱ ያነሰ በመሆኑ በዝግታ ወደ ላይ በመንቀሳቀስ ውሃ በማያሳልፉ የዓለት ንጣፎች ተጠምዶ በመቅረት ዛሬ እኛ የምንጠቀምባቸውን የከርሰ ምድር ማጠራቀሚያዎችን ፈጠረ። ኢማጂን ዩር አን ኤንሸንት ትራቭለር ፐርሃፕስ መርቻንት ኦን ዘ ስልክ ሮድ ኦር ፒልግሪም ኦን ኤ ሴክርድ ጀርኒ አስ ዩ ትሬክ ስሩ ረግድ ላንድስኬፕስ ዩ ሰደንሊ ሲ ሰምቲንግ ኤክስትራኦርዲናሪ ፍሌምስ ኢራፕቲንግ ፍሮም ዘ ግራውንድ ኢትሰልፍ። የሰው ልጅ ከተፈጥሮ ጋዝ ጋር የተዋወቀው ጥንት ነው። በአስቸጋሪ መልክዓ ምድር ላይ ሲጓዝ በድንገት አንድ አስደናቂ ነገር ተመለከተም፣ ከመሬት ላይ የሚፈልቅ የእሳት ነበልባል። ነበልባሉ የተፈጠረው ከምድር ውስጥ ጋዙ ሲወጣ በመብረቅ አማካኝነት ተለኩሶ ነው። ይህ ለጥንት አባቶቻችን እንደ ድግምት ወይም ምልክታዊ ክስተት ይታይ ነበር። እነዚህ ምስጢራዊ ነበልባሎች በብዙ ጥንታዊ ባህሎችና ሃይማኖቶች ውስጥ ትልቅ ሚና ነበራቸው። ለምሳሌ በጥንቷ ግሪክ ዝነኛው የዴልፊ ትንቢት ተናጋሪ ኦራክል ኦፍ ዴልፊ ከተሰነጠቀ አለት ከሚወጣው የተፈጥሮ ጋዝ ትነት በላይ ይቀመጥ ነበር። ካህኗ ፒቲያም ይህንን ትነት ስትነፍስ ትንቢታዊ ኃይል እንደሚሰጣት ይታመን ነበር። በህንድ ሂካማል ፕራዴሽ የሚገኘው የጀላሙኪ ቤተ መቅደስ ዘላለማዊ ነበልባል ለዘመናት ሳይጠፋ የነደደው ከመሬት በሚወጣው የተፈጥሮ ጋዝ ነው። በተመሳሳይ በዛሬዋ ኢራቅ የነበሩት ጥንታዊ ዞር አስተራውያን በጋዝ ምንጭ ዙሪያ ቤተ መቅደስ ሰርተው ለዘመናት የሚነድ ዘላለማዊ እሳት ነበራቸው። ይሁን እንጂ የተፈጥሮ ጋዝን ለመጀመሪያ ጊዜ ለተግባራዊ ጥቅም የዋሉት ጥንታዊ ቻይናውያን ናቸው። ከክርስቶስ ልደት በፊት በአምስት መቶ ዓመት ዓለም ጫው ለማምረት በሚቆፍሩበት ጊዜ የተፈጥሮ ጋዝን አገኙም። ባዶ የቀርከሃ እንጨቶችን በመጠቀም እንደ ቧንቧ መስመር በመዘርጋት ጋዙን በማጓጓዝ ጨዋማ ውሃ ለማፍላት ይጠቀሙበት ነበር። ወደ መካከለኛው ዘመን ስንሸጋገር የተፈጥሮ ጋዝ አሁንም እንደ አንድ አስደናቂ ነገር እንጂ እንደ ሰፊ ጥቅም ላይ የሚውል ሀብት አይታይም ነበር። በ13ኛው ክፍለ ዘመን እንግሊዛዊው ሮጀር ቤከን በሳት ሲለኮስ ስለሚነድ የአየር ክምችት ሲጽፍ በ1626 በፈረንጆቹ ደግሞ ፈረንሳውያን አሳሾች በዛሬዋ አሜሪካ ኒውዮርክ ግዛት በአካባቢው ነዋሪዎች የሚቃጠሉ ምንጮች ተብለው የሚጠሩትን የጋዝ ክስተቶች መዝግበዋል። በ1659 በፈረንጆቹ ደግሞ በእንግሊዝ ዊጋን ከተማ አንድ የውሃ ጉድጓድ ቆፋሪ በአጋጣሚ ጋዝ አገኘ። እነዚህ ሁሉ ግኝቶች ግን ጋዙን በስፋት ለመጠቀም የሚያስችል ቴክኖሎጂ ባለመኖሩ እንደ አንድ አካባቢያዊ አስደናቂ ክስተት ብቻ አለፉ። የዘመናዊው የተፈጥሮ ጋዝ ኢንዱስትሪ ታሪክ የሚጀምረው በ1821 በፈረንጆቹ በአሜሪካ ኒውዮርክ ፍሬዶኒያ ከተማ ነው። ዊሊያም ሃርት የተባለ ጠመንጃ ሰሪና የፈጠራ ሰው ጋዝ ከመሬት ውስጥ በተፈጥሮ የሚወጣ ከሆነ በመቆፈር የበለጠ ማግኘት እችላለሁ ብሎ አሰበም። የቆፈረውም 8 ሜትር ጥርቀት ያለው ጉድጓድ የተሳካ ነበር። ያገኘው ጋዝ የከተማዋን የመንገድ መብራቶች ለማብራት በቂ ነበር። በዚህም የአሜሪካ የተፈጥሮ ጋዝ አባት የሚል ስያሜ ያገኘም። ነገር ግን ትልቁ ለውጥ የመጣው በ19ኛው ክፍለ ዘመን መጨረሻ ላይ ጋዝ የማያፈስ የቧንቧ ማያያዣ ቴክኖሎጂ ሲፈጠር ነው። ይህ ፈጠራ ጋዝን በመቶዎች የሚቆጠሩ ኪሎሜትሮች ርቀት ወደሚገኙ ከተሞች ለማጓጓዝ አስቻለም። By the turn of the 20th century, natural gas was starting to make significant inroads as an energy source. ታዲያ ይህንን ጥንታዊ የታመቀ ኃይል ከምድር ጥልቅ ክፍል አውጥተን ወደ ቤቶቻችን፣ ወደ ንግድ ድርጅቶቻችንና ወደ ኃይል ማመንጫ ጣቢያዎች የምናደርሰው እንዴት ነው? ጋዙን የማውጣቱ ሂደት ባለፈው ክፍለ ዘመን ከፍተኛ ለውጥ አሳይቷል። ወደ እነዚህ ወደ ተፈጥሮ ወደ ተፈጠሩ ማጠራቀሚያዎች ለመድረስ ጥልቅ ጉድጓዶችን መቆፈር ያካትታል። ማጠራቀሚያ ውስጥ ያለው ግፊት በቂ ከሆነ ጋዙ በራሱ ወደ ላይ ይፈሳል። ነገር ግን በሃያኛው ክፍለ ዘመን የኃይል መድረክ ላይ እውነተኛ ለውጥ ያመጣው ሃይድሮሊክ ፍራክቸሪንግ ወይም በይበልጥ ፍራኪንግ በመባል የሚታወቀው ዘመናዊ የማውጫ ቴክኖሎጂ ነው። ይህ ቴክኖሎጂ ቀደም ሲል ሊደረስባቸው አይችሉም ተብለው የሚታሰቡ በጠጣር የዓለት ድርረቦች ውስጥ የታመቁ ግዙፍ የተፈጥሮ ጋዝ ክምችቶችን እንድናገኝ አስችሎናል። ሂደቱ የዘመናዊ ምህንድስና ድንቅ ውጤት ነው። በመጀመሪያ ወደታች ቀጥ ብሎ ከዚያም በአግድም ወደ ዓለት ንብብር ውስጥ አንዳንዴ ለኪሎሜትሮች ያህል መቆፈርን ያካትታል ከዚያም ከፍተኛ ግፊት ያለው የውሃ የአሸዋና የኬሚካሎች ድብልቅ ወደ ጉድጓድ ውስጥ ይገባል። ይህ ከፍተኛ ግፊት ባለቱ ውስጥ ጥቃቅን ስንጥቆችን ይፈጥራል። አሸዋው እነዚህ ስንጥቆች ክፍት እንዲሆኑ እንዲቆዩ በማድረግ የታመቀው የተፈጥሮ ጋዝ ወደ ላይ እንዲወጣ ያስችለዋል። ይህ የቴክኖሎጂ አብዮት የዓለምን የኃይል ካርታ በመቀየር እንደ አሜሪካ ያሉ አገራት ግንባር ቀደም የተፈጥሮ ጋዝ አምራቾች እንዲሆኑ አድርጓል። ጋዙ ከወጣ በኋላ እንደ ውሃ፣ ሰልፈርና ሌሎች ሃይድሮ ካርቦኖች ያሉ ቆሻሻዎችን በማስወገድ የማጣረት ሂደት ያስፈልገዋል። ከማቀነባበሪያ ፋብሪካው ወደ ሰፊና ውስብስብ የቧንቧ መስመር አውታረ መረብ ይገባል። ይህንን እንደ የደም ዝውውር ሥርዓት ማሰብ እንችላለን። በሺዎች የሚቈጠሩ የሚቆጠሩ ኪሎሜትሮች ርቀት ያላቸው የብረት ቧንቧዎች ይህንን የማይታኝ ነዳጅ ወደ ሁሉም የአገሪቱ ክፍሎች ያደርሳሉ። ለዓለም አቀፍ መጓጓዣ የተፈጥሮ ጋዝን ከዜሮ በታች 160 ድግሪ ሴልሺየስ በማቀዝቀዝ ወደ ፈሳሽነት መቀየር ይቻላል። ይህም ፈሳሽ የተፈጥሮ ጋዝ ኤልኤንጂ ይባላል። ይህ ፈሳሽ በይዘቱ ከጋዝ በ600 እጥፍ ያነሰ ቦታ ስለሚይዝ በልዩ መርከቦች ውቅያኖሶችን አቋርጦ ለማጓጓዝ አመቼ ያደርገዋል። የተፈጥሮ ጋዝ የሚገኝባቸው ቦታዎች የሚታወቁት እንዴት ነው? ከርቀት ምስሎችን ለማየት የሚያስችሉ ሳተላይቶች፣ ግሎባል ፖዚሽኒንግ ሲስተም የሚባለውን አቅጣጫ ጠቋሚ መሳሪያ፣ የረደ መሬት ማሚቶዎችና ኮምፒውተሮች ጋዝ የሚገኝበትን ስፍራ ይበልጥ ትክክለኛ በሆነ መንገድ ለመገመት ይረዳሉ። የረደ መሬት ማሚቶ ድምፅ ከመሬት በታች ባሉት ዓለቶች ላይ እንደሚያስተጋባ በሚገልጸው መሰረተ ሀሳብ ላይ የተመሰረተ ሲሆን በዚህ መንገድ የሚያስተጋባው ድምፅ ከታች ስላለው ነገር ለሳይንስ ሊቃውንቱ ምልክት ይሰጣቸዋል። የሳይንስ ሊቃውንቱ አብዛኛው ጊዜ ትንንሽ ፈንጂዎችን በማፈንዳት ወይም በልዩ የጭነት መኪኖች ላይ የተገጠሙ ንዝረት የሚፈጥሩ መሳሪያዎችን በመጠቀም ከፍተኛ ድምፅ እንዲፈጠር ያደርጋሉ። በዚህ መንገድ የሚገኘው የድምፅ ሞገድ የምድር ላይኛው ክፍል ድረስ ዘልቆ ከገባ በኋላ ከታች ባሉት ዓለቶች ላይ ተስተጋብቶ ሲመለስ ተዘጋጅተው ለሚጠብቁት መሳሪያዎች ምልክት ይሰጣል። ይህም የሳይንስ ሊቃውንቱ የዓለቶቹን ወርድ፣ ቁመትና ጥልቀት የሚያሳዩ የኮምፒውተር ምስሎችን ለመፍጠር ይረዳቸዋል። እነዚህ ምስሎች ደግሞ የጋዝ ክምችት ያለባቸውን ቦታዎች ሊጠቁሙ ይችላሉ። ከባህር በታች ጋዝ የሚገኝበትን ቦታ ለማወቅ ደግሞ የሳይንስ ሊቃውንት የታመቀ አየር፣ እንፋሎት ወይም ውሃ በልዩ ዓይነት ጠመንጃ ወደ ባህር ውስጥ በመተኮስ የድምፅ ሞገዶችን ይፈጥራሉ። በዚህ መንገድ የሚፈጠረው ኃይለኛ የድምፅ ሞገድ የባህሩን ወለል ሰንጥቆ ከገባ በኋላ ተስተጋብቶ ወደ ላይኛው በመመለስ ከመርከቡ ኋላ ከታሰረው ረጅም ገመድ ጋር ተያይዘው ለሚገኙት ሃይድሮፎኖች ምልክት ይሰጣሉ። ሃይድሮፎኖች ከውሃ በታች ያለውን የድምፅ ሞገድ ለማወቅ የሚረዱ መሳሪያዎች ናቸው። ተመራማሪዎቹም እነዚህን ምልክቶች በመጠቀም ቀደም ሲል እንደተገለጸው ለምርምር የሚረዱ የኮምፒውተር ምስሎችን ይፈጥራሉ። ጋዙን ለማውጣት የሚወሰነው ያን ያህል ወጪ ሊወጣበት የሚገባ በቂ የጋዝ ክምችት መኖሩ ከተረጋገጠ ነው። በመሆኑም የሥነ ምድር ተመራማሪዎች ምን ያህል የጋዝ ክምችት እንዳለና የግፊቱን መጠን ማረጋገጥ አለባቸው። ግፊቱን በመለካ መሳሪያዎች በመጠቀም በትክክል ማወቅ ይቻላል። ምን ያህል የጋዝ ክምችት እንዳለ ግን በትክክል ማወቅ አስቸጋሪ ነው። ይህን ለማወቅ የሚሰራበት አንዱ ዘዴ መጀመሪያ የግፊቱን መጠን መለካት፣ ከዚያም የተወሰነ መጠን ያለው ጋዝ ካወጡ በኋላ እንደገና ግፊቱን መለካት ነው። ግፊቱ መጀመሪያ ከነበረው በትንሹ ብቻ ከወረደ ብዙ የጋዝ ክምችት መኖሩን የሚያመለክት ሲሆን፣ ግፊቱ ከመጀመሪያው መጠን በጣም ከወረደ ደግሞ የጋዝ ክምችቱ አነስተኛ መሆኑን ያረጋግጡበታል። As we move into the 20th century, we'll see how natural gas transforms from a marginal energy source to a key player in the global energy landscape. የተፈጥሮ ጋዝ መድረሻው ላይ ከደረሰ በኋላ በኃይል ስርዓት ውስጥ ሁለ ገባ አገልግሎት ይሰጣል። በጣም አስፈላጊና እያደገ የመጣው አጠቃቀሙ የኤሌክትሪክ ኃይል ለማመንጨት ነው። በ2023 በፈረንጆቹ አቆጣጠር በአሜሪካ ውስጥ ትልቁ የኤሌክትሪክ ምንጭ የተፈጥሮ ጋዝ ሲሆን ይህም ከአጠቃላይ ምርት 43 በመቶውን ይሸፍናል። የተፈጥሮ ጋዝ ኃይል ማመንጫ ጣቢያዎች በአንጸራዊነት በፍጥነት ሊነሱና ሊቆሙ ስለሚችሉ እንደ ንፋስና ፀሐይ ካሉ ተለዋዋጭ ከሆኑ ታዳሽ ኃይል ምንጮች ጋር አብረው ለመስራት ተመራጭ አድርጓል። ይህም ማለት ፀሐይ በማይኖርበት ወይም ንፋስ በማይነፍስበት ጊዜ ተክቶ ኃይል ይሰጣል። የተፈጥሮ ጋዝ በዕለት ተዕለት ሕይወታችን ውስጥ ያለው ሚናም ከፍተኛ ነው። በሚሊዮን ለሚቆጠሩ ቤቶችና የንግድ ቤቶች ለቤት ማሞቂያ በተፈጥሮ ጋዝ ላይ ይመረኮዛሉ። በክረምት ወራት ሙቀት ይሰጣል፣ ለገላ መታጠቢያና ለልብስ ማጠቢያ የሚሆን ውሃም ያሞቃል። ለብዙዎች ደግሞ ለምግብ ማብሰያ ተመራጭ ነዳጅ ነው። በዓለም ላይ የተፈጥሮ ጋዝን የመጠቀም ፍላጎት በየዓመቱ 3.4 ትሪሊዮን ኪዩቢክ ሜትር ደርሷል። ምክንያቱ ደግሞ ከድንጋይ ከሰልና ከዘይት ጋር ሲወዳደር የካርቦን የልቀት መጠን አናሳ በመሆኑ ነው። ከጥቅሞቹ መካከል የሚከተሉትን እንጥቀስ። ለኃይል ማመንጫነት የተፈጥሮ ጋዝ የተለያዩ ተርባይኖችን በመጠቀም የኤሌክትሪክ ኃይል ያመነጫል። የአሜሪካዊ ኤነርጂ ኢንፎርሜሽን አድሚኒስትሬሽን በፈርንጆቹ በ2012 ባወጣው ሪፖርት ከነዳጅና ከድንጋይ ከሰል ከሚወጣው የካርቦን ዳይኦክሳይድ ልቀት ከፍተኛ በመሆኑ የተፈጥሮ ጋዝን ለኃይል ምንጭነት መጠቀም ተመራጭና ተፈላጊ እንዲሆን አድርጎታል። ለቤት ውስጥ ፍጆታ አሜሪካ ከግማሽ በላይ የሚሆነውን የቤት ውስጥ ፍጆታ የምትሸፍነው በተፈጥሮ ጋዝ ነው። ይህ ጋዝ በቤት ውስጥ አገልግሎት ከፍተኛ ድርሻ የሚይዝ ሲሆን ለውሃ መሙቂያነት፣ ለምግብ ማብሰያነት፣ ለልብስ ማድረቂያነትና ለሌሎችም ተግባራት ይጠቅማል። በገጠር አካባቢም ለምግብ ማብሰያነት ያገለግላል። ለተሽከርካሪ ነዳጅ የተፈጥሮ ጋዝ እንደ ናፍጣና ቤንዚን ሁሉ ለትራንስፖርት አገልግሎት ከፍተኛ ጠቀሜታ አለው። ለአየር ትራንስፖርት በተለይም ለመለስተኛ አውሮፕላኖች ይጠቅማል። ዋጋው ከነፍጣና ከቤዚን ጋር ሲነጻጸር ዝቅተኛ ነው። እዚህ በተጨማሪም በከባቢ አየር ላይ የሚያደርሰው የብክለት መጠን አናሳ በመሆኑ በአሁኑ ወቅት ተመራጭነቱን ከፍ አድርጎታል። መረጃዎች እንደሚያመለክቱት የዓለም ሀገሮች 17.25 ከመቶ የሚሆነውን የትራንስፖርት የነዳጅ ፍላጎታቸውን የሚሸፍኑት ከተፈጥሮ ጋዝ ነው። የሕዝብ አውቶቡሶችና የጭነት መኪናዎች በተሻለ ሁኔታ በሚቃጠለው በታመቀው የተፈጥሮ ጋዝ ሲኤንጂ ወይም ኤልኤንጂ ሲሰሩ በአንድ ኪሎ ኪሎግራም በታመቀ የተፈጥሮ ጋዝ ለአንድ ተሽከርካሪ በአማካኝ 34 ኪሎ ሜትር ያህል የሚያስጉዝ ኃይልን ይሰጣል። ለኢንዱስትሪ አገልግሎት አሞኒያን በማምረት ለማዳበሪያነት ይጠቅማል። የተፈጥሮ ጋዝ ሌላው ጥቅሙ በፋብሪካ ውስጥ ብርጭቆ፣ ብረታ ብረት፣ ፕላስቲክ፣ ቀለም፣ የምግብ ውጤቶችንና ሌሎችንም ለማምረት ከፍተኛ ጥቅም አለው። የኢንተርናሽናል ኢነርጂ ኤጀንሲ ባወጣው ሪፖርት ሩሲያ 20 ከመቶ፣ አሜሪካ 19 ከመቶ፣ ካናዳ 47 ከመቶ፣ ኳታር 45 ከመቶ የተፈጥሮ ጋዝ ያቀርባሉ። የአፍሪካ ሀገሮችም ናይጄሪያ፣ አልጄሪያ፣ ግብፅ፣ ደቡብ አፍሪካ የተፈጥሮ ጋዝ ክምችት ያላቸው ሀገሮች ሲሆኑ ሀገራችንም የተፈጥሮ ጋዝ ክምችት ከሚገኝባቸውና መጠቀም ከጀመሩ የዓለም ሀገራት ተርታ ትቀላቅላለች። የተፈጥሮ ጋዝ በአካባቢ ላይ ያለው ተጽዕኖ ለዓመታት ንጹህ የቅሪተ አካል ነዳሽ ተብሎ ሲነገርለት ቆይቷል። በአንዳንድ መልኩ ይሄ እውነትነት አለው። ለኤሌክትሪክ ኃይል ለማመንጨት የተፈጥሮ ጋዝ ምንጠቀም ከድንጋይ ከሰል ጋር ሲነጻጸር ግማሽ ያሉ የካርቦን ዳይኦክሳይድ ብቻ ነው የሚለቀው። በተጨማሪም እንደ ሰልፈር ዳይኦክሳይድ፣ ናይትሮጅን ኦክሳይድ እና ጥቃቅን ብናኞች ያሉ የአሲድ ዝናብ፣ ጭስና የመተንፈሻ አካላት በሽታዎች የሚያስከትሉ የአየር ብክለቶችን በእጅጉ ቀንሶ ይለቃል ያለፉት አስርት ዓመታት በአሜሪካ የካርበን ዳይኦክሳይድ ልቀት እንዲቀንስ ካደረጉት ዋና ዋና ምክንያቶች አንዱ የኃይል ማመንጫዎች ከድንጋይ ከሰል ወደ ተፈጥሮ ጋዝ መሸጋገራቸው ነው። ይሁን እንጂ የአካባቢ ጥበቃ ሁኔታ ከንቀፋ የጸዳ አይደለም። የተፈጥሮ ጋዝ ዋነኛ ክፍል የሆነው ሚቴን በጣም ኃይለኛ የሙቀት አማቂ ጋዝ ግሪን ሃውስ ጋዝ ነው። ስለዚህም ልቀቶቹን ለመቀነስ ጥንቃቄ ይፈልጋል። ቃል ኪዳን ተክልዬ ነበርኩ። ሰላም